ባረከላሁ ፊኪ። እንግዲህ የአያተል ኩርሲይን ቤላ አብዛኛችችን ብናውቀው እንኳን ላንተገብረው እንችላለን ማለት ነው። ግን ሁሌ መተዋወስ ይኖርብናል። እንግዲህ ለሊትም ማታ ላይ የምትቀራ ነች። እሷን የቀራ ሸይጣን አይቀርበውም ተብሏል። እንደዚሁም ደግሞ ከፈርድ ሰላት በኋላ ከፈርድ ሰላት በኋላ እሷን የቀራ አያተል ኩርስይን የቀራ ጀነት ከመግባት የሚከለክለው ነገር አለመሞቱ ብቻ ነው ተብሏል። ማለት ጀነት ከመግባት የሚከለክለው ነገር ምንድነው? ያው መሆኑ ነው እንጂ አያተል ኩርሲ እንዲህ የሚል ሐዲስ አለ ማለት ነው። እና ብዙ ፈድላዎች ተወርቷል ስለሱ፣ ስለ አያተል ኩርሲ ማለት ነው እና ሁላችንም አያተል ኩርስይን በመቅራት እንደዚሁም ደግሞ መዕናውንም በማወቅ አላህ ስብሐነሁ ወተዓላ በጣም ቱዘኪ ማለት ነው። አላህ ስብሐነሁ ወተዓላ የምታጠራ አላህ ስብሐነሁ ወተዓላ የላቀ ደረጃ የምትሰጥ፣ ስለ አላህ ስሞች የምትናገር፣ ስለ አላህ ስብሐነሁ ወተዓላ ባህሪዎች የሚነግረን አላህ ስብሐነሁ ወተዓላ ከማይገባው ነገር የምታጸዳ አላህ ስብሓን ወተዓላ ስለራሱ ስለተናገረ ራሱ ስለተናገረ አላህ ሓይ ነው ህያው ነው ትላለች። አላህ ስብሓነ ወተዓላ ላተእኹዘሁ ሲነቱን ወላነውም እንቅልፍ የሚባል ነገር አይዘውም ማንገላጀትም አይዘውም እያለች አላህ ስብሓነ ወተዓላ ፈጣሪያችንን አምላካችንን አላህ ተባረከ ወተዓላ የምትወስፍ ባህሪውን የምትነግረን እንግዲህ ስለ አላህ ስብሓነ ወተዓላ የሚያቆማን ነው ራሱ አላህ ነው እሱ ደግሞ የገለጸበት ስለሱ ባህሪ የሚያወሩ አንቀጾች ደግሞ በጣም ትልቆች ናቸው። ለምሳሌ ሱረቱል ኢክላስን ብንመለከት አላህን ስብሓን ወተዓላ ሱረቱል ኢክላስ አጭር ሱራ ከመሆኗ ጋር ታዕዲሉ ምን ተብላለች? ሱሉስ አልቁርአን የቁርአን አንድ ሶስተኛ ነች ተብላለች። ለምንድን ነው እንዲህ የተባለችው? አላህ ስብሓን ወተዓላ ዋህዳንያውን ብቸኝነቱን፣ አንድ መሆኑን እንደዚሁም ደግሞ የአላህን ስብሓነሁ ወተዓላ ምታጸዳ ስለሆነች ጌታ አላህ ተባረከ ወተዓላ እንዳልወለደ፣ እንዳልተወለደ ለሱ አንድን ቢጤ አቻ ተስተካካይ በመለኮቱ በአምልኮቱ ምንም አቻ እንደዚሁም ደግሞ ጓድ እንደማይገባው ስለምትገልጽ ምን ተብሏል ማለት ነው። ሱሉሱል ቁርአን የቁርአን አንድ ሦስተኛ፣ ተብላለች ማናት? የምትመዝነች ስለ ዐቂዳ የምታብራራ ነች ብሎ ስለሚናገር ለም የሊድ ለም የሊድ ወለም ይውለድ